አረ አብርሽ ግን ማለት ነው፣ ቤተሰቦች የእውነት ጌታን ነው የምላችሁ። አሁን አሁን እያነደደኝ ነው፣ የእውነት እያናደደኝ ነው። ለምንድን ነው ነጺን ሽሩሮ የሚላት ነገር አልገባኝም። እውነቴን ነው የምላችሁ ቤተሰብ፣ እየተጎዳች ያለችው ትዳራቸውን እየበጠበጠች ያለችው ነጺ ናት። ለነጺ ለምንድነው ይቅርታን ያስፈልጋት? አብርሽ ለምንድነ ይናል፣ የተደበቀ የሆነ ነገር የተደበቀ ያለ እስከሚመስል ድረስ ማለት ነው። ወንድ ልጅ እኮ ትዳሩን ቤቱን የሚወዳትን የሚያከብራትን ሚስቱን ማስከበር አለበት፣ አይደል እንዴ? ወድዶና ፈቅዶ ከአንዴም ሁለቴ ተንበርክኮ ያውም ያገ

እኔ የእውነቴን ነው ምላችሁ ቤተሰቦች፣ አብርሽ እያናደደኝ ይቅርታ አድርጉልኝ ማለት ነው። እና ወደ መጣሁበት ቪዲዮ ስገባ ማለት ነው ዛሬ እንግዲህ ሩታ፣ ነፂ፣ አብርሽ ተገናኝተው ነበረ። ያው አሳምኖ ነው ነፂ ይዞት የመጣው እንጂ ነፂ ሩታ ማግኘት አትፈልግም፣ እንደ ነብር የፈራቻት እና እንደምንም አሳምኖ መቼም ነፂ ግዴታ ሩታ ነፂ ማግኘት ስላለባት ብቻ ያው አገናኝቷቸዋል። አገናኝቷቸው ግን በዛ መሀል ላይ አብርሽ እንዲኖር ስላልፈለገች ሩታ አብርሽን ከመሀል አውጥታ ነፂን ብቻ ነበር ያወራቻት ይሄ ሁሉን የእናሱ ስንሳሳም ፍቅረኛው ነኝ ብለሽ ካልሽ ያረጀ ፎቶ እያወጣሽ እየለጠፍሽ ብዙ ስል ተፈልፊ እየሰማሁሽ ነው። ስለዛ ፍቅረኛው ነኝ ካልሽ ዘጠኝ ወር ከዛም በላይ እኔ አብርሽ አደባባይ ከንፈር ለከንፈር ስንሳሳም ባዲ እና ሚስቶች ነኝ ስንባባል ያ ሁሉ ነገር ብዙ በህይወታችን ከመጣንበት ሰት ጀምሮ ብዙ ነገር አሳልፈን ያን የነበር ስላት ያ ሁሉ ጊዜ ስልክ የለኝም ነበራለች፣ ነፂ ወጣት ወርሻ። አሁን ግን የመጣውት አንቺ ላይ ድንጋይ ላይ ሁ እንደማፍሰስ ነው ግን የመጣው ላስጠነቅቅሽ ነው ብላ። በቃ ተው፣ ምን ልበላችሁ፣ ልያያዙ ምንም አልቀራቸው ማለት ነው። በዚህ አጋጣሚ ማለት ነው ቤተሰቦቼ፣ እኔ የእውነቴን ነው የምላችሁ ማለት ነው። ከነፂ በላይ አብርሽ እያናደደኝ ነው። የእውነት አብርሽ እያናደደኝ ነው። አሁን መጨረሻ ላይ ያ ሁሉ ግርግር ከተፈጠረ በኋላ ነፂን ያባብላል። የእውነት ነው ምላችሁ። ሚስቱ ሄደች፣ ተናደደች፣ ሄደች። እሱ ግን ያው ነፂን ያባብላል ማለት ነው። ይቅርታ እሷ ሰሞኑን ያለችበት ሁኔታ ምናምን ነገር፣ ነፂን እኔ ነኝ እንደዚህ ያደረግኩት ምናምን። በዛ ላይ ደግሞ የሆነ ነገር እኮ ለነፂ ከሄደች በኋላ ማለት ነው ዴንሶቹ የሆነ ነገር እንዳትሆንብኝ ፈርቼ ነው። የሆነ ነገር ብትሆን እኔ ጸጸቱንም አልችልም። የሆነ ቃል ብናገራት ምንድነው እንደዚህ ሽሩሩ አብርሽዬ ምንድነው ሽሩሩ? ነፂን፣ ሩታን እኮ ወደህና ፈቅደ ከአንዴም ሁለት ጊዜ ቀለበት አስረ ያገባሃት ሚስት ነ። ከዚህ በኋላ ነፂ በህይወት መጣች፣ ወጣች፣ ቀረች ምን ልትፈይድልህ፣ ምን ልጨምርልህ፣ ምን ልቀንስልህ ነው ነፂን ሽሩሩ ምትለው? ነፂስ ብትሆን ቡታጀራ ከአብርሸ ውጭ ወንድ የለም? እንዲህ ምንድነው ራሱን ሴትነትን እስከሚያስጠላ ድረስ እንደዚህ ችክ ማለት፣ ያገባን ትዳር ያዘን ወንድ ላይ እንደዚህ ችክ ብሎ ጌኔ ካሉንክ አዲስ አበባ እቺ ሴት ለአንተ አትሆንም ከዚህ በኋላ ለአንተ የምትሆን ሴት አደለችም ለሰውም ክብር ያላት አደለችም በክብር ጠርታኝ ልደበድበኝ ምናምን የውሉ ያረከኝ አንተነ ስለዛችን ሴት ከህይወት አስወጣና ለአራት ለሶስት ቀን እጠብቃለሁ እዚህ አዲስ አበባ አብረን ቦታ ጀራን እንሂድ አይን ያወጣ የእውነት ነፂ በጣም ነው ራስሽን ያረከሹ ጌታን እንዲህ ቢፈልግሽ ታዲያ ለምን ጊዜ ሁሉ ጊዜ እንድትፈጁ ያደርግሻል የእውነት ሩታን ትቶ ወዳንቺ አይመጣም ነበር። ገና ድሮ ራሱ ፍለጋ ኮ ይመጣ ነበረ እናቴ የሚወድ የእውነት ከልቡ የሚያፈቅርሽ ቢሆን እንጂ ከሩታን ሳይሆን አንቺን በመፈለግ ጊዜውን ፈጅቶ ያገኝሽ፣ ሰዓት ያገኝሽና ያገባሽ ነበረ ኮ። አሁን የሰው የሆነ ንብረት የኔ ሁን ብሎ ያዙ ልቀቁኝ ተገቢ አይደለም። በዛም ደግሞ ሴትነትን ማራከስ ነው። የእውነት ሴትነት እስከሚያስጠላ ድረስ ማለት ነው። ሲቀጥል ደግሞ ልጅቷ ትክክል ናት። በቃ ከህይወታቸው መውጣት ነው ያለብሽ። ህይወታቸውን አትበጥብጭ። ትዳር መስርተዋል። እርጉዝ ናት። እንዲህ የሁሉ ግርግር ምንድን ነው? ናስ ድራማ እየሰራች ነው ነፂ። በጣም የሚደብር ነገር ነው ነፂ እያደረገች ያለችው ችክ ያለች የእውነት ችግ ያለች ማለት ነው። ምንም አይነት ማስረጃ የአሁን ላይ ምንም አይነት ትክክለኛ ማስረጃ የሌላት። ከእሷ በላይ ደግሞ አብርሽ ያናዳል። ቤተሰቦች አብርሽ ያናዳል። ባለፈም እጄን ተቆረጥኩ ያለችው ፌክ ነው። ምንም የተቆረጠ እጅ የለም። በቤት ገብታ እንደዚህ እንዳትሆንብኝ እኔ እንደዚህ ያረኩሽ ይቅርታ፣ ለነጺ ይቅርታ አስፈላጋታል። እንዲ ተከትለ እንደው መሄድ ያለብህ ሚስትህን ነበረ እና በእናት አብርሽ ቆንጠጥበል፣ የእውነት ቆንጠጥበል። ሚስትህንም አስታስተፍር ነገ ደግሞ አንዷም ሴት መታ ልጅ አለ ሁሉ ብላ ልጅን ሁሉ ይዛለለት ልትመጣ ችላለች። ስለዛ ወንድ ልጅ ቆንጠጥ ሲል ነው በህይወቱም በትዳሩም በሁሉም ነገር ደስ የሚለው ኮስተር ሲል ሚስቱን ሲያስከብር ወደና ፈቅድ አደላ እንዲያገባት። ሌላው ደግሞ ትናንትና በሰራው ቪዲዮ ያው ይቅርታው ድንሶቼ በጣም ስሜታዊ ሆኜ ነበር ምናምን ብሏል። አዎ ብዙዎቻችን ተናደንባል። ንግግር ትንሽ ያናድ ነበረ ግዴታ የለብኝም ምናምን የሚሉ ቃላቶች በጣም ይደብሩ ነበር። አብርሽ ግን ያው ይቅርታ መጠየቅን ትልቅ ነገር ነው። ግን አሁን ላይ እኛ የምንፈልገው አንተና ሩታ ተጋጩም ተፋጩም፣ ያው አንድ ቤት ዞራችሁ መገናኘታችሁ አይቀርም። ግን ነፂ የምትባልን ሴት ከህይወታችሁ ማስወጣት በቃ፣ አንተ ቁርጡን አልነግራትም። እንደ ምንድን ነው ሽሩሩ ማለት እንዴ? ተረትህን ነፍተ ወድጄና ፈቅጄ ነው ሩታን ያገባዋት። ሩታ ሚስቴ ናት። አሁን ደግሞ ልጅን የሚያህል ነገር ልሰጠኝ ነው ነፂ ከህይወቴ ውጭ ብትላት፣ ነፂ ሁለተኛ ተመልሳ አንተንም ሩታንም አታገኝም። አንተ ራሱ ኮ ነፂ ጋር ፍላጎት ያለ እስከሚመስል ድረስ ነው ሁኔታ። ከአብርሽ የእውነቴን ነው በጣም እንወዳለን፣ በጣም እናከብራለን። ስለምንወዳችሁም ስለምናከብራችሁም እንከታተላችኋለን። ሕመማችሁ ያመናል፣ የእውነት ደስታችሁ ያስደስተናል። ግን በዚህ ልክ አብርሽ እራስን ማስደፈር ግን ተገቢ ነው ብዬ አላስብም። የእውነት ቤተሰቦች በዚህ እንዴ፣ ነፂ የልቤ ልብ እኮን ይሰማት። እሱ እኮ የሆነ ነገር ቆፍጠን ብሎ የሆነ ነገር ቢላት እሷንም ሩታን የማታገኝ ሁለተኛም እንደዚህ አይነት የሌለ ያረጀ ፎቶ ሩታ እንዳለችው የለጠፈች የያዙ ንቃቆኝ አትልም ነበር። ግን የአብርሽንም ልብ አይታለች ነፂ። እንዴ ኮስተር በል እንጂ አብርሽ፣ ትዳር እኮ ነው ያስገው፣ የቃቃ ጨዋታ አይደለም። ወዶና ፈቅደ እኮ ነው ሩታን ያገባት። ነፂን እኮ ቢወዳት ቢያፈቅራት ፍቅር ቢኖርበት እድሜ ዘላለሙን እስከሚያገኛት ይጠብቃት ነበር። አለ እንደ ቤተሰቦች ስለዛ፣ ነፂ ሜል ልትረጁ ይገባል። ቢወድሽ ይጠብቅሽ ነበረ፣ ቢወድሽ ይፈልግሽ ነበረ። መቼም መቼም ቢሆን ማለት ነው። ስለማይፈልግሽ ሩታን አገባ። አሁን አንቺ ደግሞ ከህይወታቸው መውጣት አለብሽ። ምንድን ነው እንደዚህ እንደጻልጅ ዳቦ ሰተው ችክ እንደሚልች ካለች እውነት ቤተሰብ እንዴት እንደሚያስጠላ እና ነፂ እባክሽ ከቻልሽ ከህይወታቸው ውጭ ላቸው። ሲቀጥል ደግሞ አብርሽ ይቅርታ ስጠይቀት በጣም አናደኛ። የእውነት በጣም ነው የተናደርኩ። ቤተሰቦቼ ምንድን ነው ይቅርታ? ሽርሩም ነው እንደውም፣ ይገባታል እንደውም። ሩታ ዛሬ ለእሷ ውሃ ነው የሆነችላት ይችላል። አይገርምህ? ስለዛ በዚህ ልክ እንደዚህ መደፋፈር እንዲደፋፈሩ ያደረገው አብርሽ ነው። የእውነቴን ነው የምላችሁ። ኮስተር ካላለ ህይወቱ፣ ትዳሩ እንዲየ ተበጠበጠ። እንዴት አድርጎ ሊፈታው ነው ከዚህ በኋላ?